ሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናላችን ቤተሰቦች እንደምን ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ሁሉ መ ዛሬ ደግሞ መኖሪያ ቤታችሁን እንደዚህ ፊኒሺንግ ካሰራችሁ በኋላ ግቢያችሁን ማሳጠር ትፈልጋላችሁና በምን አይነት ሁኔታ ማሳጠር እንደለባችሁ ላሳያችሁ ብቅ ብያለሁ ማለት ነው። ማሻ አላህ ይታያችኋል ወጪ የማትፈሩ ከሆነ ያው ይሄ ስራው ትንሽ ገንዘብ ይጠይቃል እና ዙሪያውን ጀስት እንደዚህ በውሃ ልክ ዙሪያውን ከሰራችሁ ካሰራችሁ በኋላ በብረት ይታያቸዋል። ይሄና ብረት ነው። እድሜ እንዲኖረው ቶሎ ተቆርጦ አጥሮ የመውደቅ ባህሪ እንዳይኖረው ጀስት በእንደዚህ አይነት መልኩ ብታሰሩ ቆንጆ ነው ማለት ነው። ማሻ አላህ ይሄን አሁን በብረት ነው እንደዚህ ተደርጎ የተሰራው። እዚህ ላይ አሁን በቆርቆሮ ይመታል፣ ይጋረዳል ማለት ነው። ማሻ አላህ የጎንና የጎን መውጫ ካላችሁ በጀርባ በስተጎን መውጫ ካላችሁ ካስፈለጋችሁ በሯንም ጀስት በእንደዚህ አይነት መልኩ ማሰራት ትችላላችሁ። ከታች ደግሞ ዋናውን የፊት ለፊቱን በእንደት አይነት ሁኔታ ማሰራት እንዳለባችሁ አሳያችኋለሁ ማለት ነው። ማሻ አላህ ይሄ ይታያችኋል። ይሄ ማሻላ እዚህ ላይ አሁን ቆርቆሮውን በሚስማርም ማስመታት ትችላላችሁ፣ በብየዳ ደግሞ ማስበየድም ትችላላችሁ ማለት ነው። ማሻአላህ ፊት ለፊቱን ደግሞ በሚያምር ሁኔታ ማሰራት ትችላላችሁ። ይታያችኋላ ይሄ አራት ኮለን አለው። ማሻአላህ እንደምታዩት የግቢው በር በጣም ያማረ በዲዛይን ደግሞ ወጣ ያለ ለየት ያለ እንደሆነላችሁ። ከፈልጋችሁ ጀስት በእንደዚህ በእንደዚህ መልኩ ስራውን አቅዳችሁ ማስጀመር አለባችሁ ማለት ነው። ማሻአላ እዚህ ላይ አሁን ተንሸራታች የግቢ በር ብታስገጥሙበት፣ በሩን ወደ ግራና ወደ ቀኝ ያንሸራትታችሁ። መኪና ምናምን ግቢው ላይ ላስገባ ብትሉ ወደ ቀኝ ወይም ወደ ግራ አንሸራታችሁ መክፈት ትችላላችሁ ማለት ነው። ለሰዎች መግቢያ ደግሞ መሀል መሀል ላይ የምትከፈት ተከፋች ይበጅላት እና ያችን ተከፋቿን ክፍት ተደርጎ ሰው ይለዋወሳል ይተላለፋል ማለት ነው። መኪናና ሌላ ነገር ደግሞ ማስገባት ሲፈለግ ሙሉውን ተንሸራታች አድርጎ ማሰራት ትችላላችሁ ማለት ነው። ማሻአላ ታያችኋል። ማሻአላ ይህ እንደዚህ አይነት ብሎም ጅብሰም ፊኒሺንግ ማሰራት ሀሳቡ ሂሳቡ ካላችሁ በ ዜሮ ዘጠኝ አስር ሰላሳ ሶስት ስልሳ አራት ዜሮ ዘጠኝ ኢሞ፣ ዋትሳፕ፣ ቴሌግራም እየደወላችሁ አገልግሎት ማግኘት ትችላላችሁ።